ሰላም ጤና ይስጥልን። ውድ የአራዳ ክፍለ ከተማ የማህበራዊ ሚዲያ ተከታዮቻችን፣ ይህ ዘውትር በየሳምንቱ ወደ እናንተ የምናቀርብላችሁ በክፍለ ከተማው የተከናወኑ አበይት ዜናዎችን ነው። በሳምንቱ የተከናወኑ አበይት ዜናዎችን ወደ እናንተ የምናቀርበው እኔ የአለም አበበ፣ እኔም ስዩም ኃይለ ሚካኤል ከካሜራ ባለሙያችን ሙሴ ካሳሁን ጋር በጋራ በመሆን ነው። አብራችሁን ቆዩ። ወደ ዜናዎቹ እናልፋለን። የወትርታችን ለነገዋ ኢትዮጵያ ተስፋ በሚል መሪ ሐሳብ በአራዳ ክፍለ ከተማ ደማቅ የኪነ ጥበብ ምሽት ተካሄደ። የከተማ የክፍለ ከተማና የወረዳ አመራሮች፣ የኪነ ጥበብ ሰዎች፣ ተጋባዥ እንግዶችና የክፍለ ከተማው ነዋሪዎች በተገኙበት በወረዳዎች ሲከናወን የነበረው የኪነ ጥበብ ምሽት ማጠቃለያ ዝግጅት በአራዳ ክፍለ ከተማ አራት ኪሎ ፕላዛ በድምቀት ተካሂዷል። የአራዳ ክፍለ ከተማ ስራና ክህሎት ጽህፈት ቤት በ2018 በጀት ዓመት አፈጻጸሙ የሚበረታታ መሆኑ ተገለጸ። በአራዳ ክፍለ ከተማ አስተዳደር ባሉ ወረዳዎች ላይ ሱፐርቪዥንን ስራ ያከናወነው የአዲስ አበባ ከተማ ስራና ክህሎት ቢሮ በሱፐርቪዥን ቡድኑ መስተካከል ያለባቸውን ጥቃቅን ጉድለቶችን በማረም በቀጣይ ሊስተካከሉ የሚገባቸውን ነጥቦች በማስቀመጥ ለተሻለ ውጤት ማምጣት የሚያስችል አቋም ላይ መሆኑን አመላክቷል። የስምንት አቅመ ደካሞች የቤት እድሳት ግንባታ ተጀመረ። የአራዳ ክፍለ ከተማ መሬት ልማት አስተዳደር ቅርንጫፍ ጽህፈት ቤት ከህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ጽህፈት ቤት ጋር የሜሪት ፕሮፐርቲስ ኃላፊነቱ የተወሰነ የግል ማህበርን በማስተባበር በወረዳ አምስት የስምንት አቅመ ደካማ አባወራዎች የቤት እድሳት ግንባታ ማስጀመሪያ መርሃ ግብር ማካሄዱን አስታውቋል። አዲስ እይታ ለተለወጠ አራዳ በሚል መሪ ሀሳብ በአራዳ ክፍለ ከተማ የተከናወኑ የልማት ስራዎችን የሚያሳይ የፎቶ አውደ ርዕይ ተካሄደ። የአራዳ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት አዲስ እይታ ለተለወጠ አራዳ በሚል መሪ ሀሳብ በክፍለ ከተማው ውስጥ የተከናወኑ የልማት ስራዎችን የሚያሳይ የፎቶ አውደ ርዕይ በአስተዳደሩ ቅጥር ግቢ ውስጥና በአራት ኪሎ ፕላዛ ማካሄዱን አስታውቋል። ትውልድን በስነ ምግባር በሚል መሪ ሀሳብ ሙስናን በመከላከል ረገድ ወጣቶች ሚናቸውን እንዲወጡ ለማስቻል ስልጠና ተሰጠ። የአራዳ ክፍለ ከተማ ወጣት ማህበር ከክፍለ ከተማው ስነ ምግባርና ጸረ ሙስና መከታተያ ክፍል ጋር በመተባበር ትውልድን በስነ ምግባር በሚል መሪ ሀሳብ ሙስናን በመከላከል ረገድ ወጣቶች ሚናቸውን እንዲወጡ ለማስቻል በሙስና ምንነት፣ መንስኤ፣ ተጽዕኖና የመከላከያ ስልት ዙሪያ ስልጠና ሰጥቷል። የሀገሪቷን እድገትና ብልጽግና ማረጋገጥ የሚቻለው የሴቶችን የስራ ዕድል ተጠቃሚነትና ተሳትፎን ማረጋገጥ ሲቻል መሆኑ ተገለጸ። የአራዳ ክፍለ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ከክፍለ ከተማው ሴቶች ማህበር ጋር በጋራ በመሆን ከስራ እድል ፈጠራ ጋር በተያያዘ ባዘጋጀው መድረክ የሀገሪቷን እድገትና ብልጽግና ማረጋገጥ የሚቻለው የሴቶችን እድል ተጠቃሚነትና ተሳትፎን ከፍ ማድረግ ሲቻል መሆኑን አመላክቷል። በህገወጥ ንግድ መከላከልና ገበያ ማረጋጋት ላይ ያተኮረ እንዲሁም የኢትዮጵያ አዲስ አበባ ታምርት ዘጠና ቀናት እቅድ ላይ ውይይት ተደረገም። በአራዳ ክፍለ ከተማ አስተዳደር የህገ ወጥ ንግድ መከላከልና ገበያ ማረጋጋት እንዲሁም የኢትዮጵያ አዲስ አበባ ታምርት ንቅናቄ አብይ ኮሚቴ የክፍለ ከተማና የወረዳ ግብረ ኃይል አባላቱ በተገኙበት የዘጠና ቀናትን እቅድ የጋራ አድርጓል። የአራዳ ክፍለ ከተማ አስተዳደር የህዝብን አገልግሎት ወደ ላቀ ደረጃ በማድረስ ክፍለ ከተማችንን የብልጽግና ተምሳሌት ማድረግ በሚል መሪ ሀሳብ ከኗሪው ጋር የፊት ለፊት የእንጠያየቅ መድረክ አካሄደ። የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ከክፍለ ከተማው ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ጋር በጋራ በመሆን ያዘጋጁት መድረክ ሲሆን በመድረኩም በአስተዳደሩ የሚገኙ አምስት አገልግሎት ሰጪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት አፈጻጸምን መነሻ በማድረግ ከነዋሪዎች የተነሱ በርካታ ጥያቄዎችን ትክክለኛና ሚዛናዊ የሆነ ምላሽ ተሰጥቶባቸዋል። ሳምንቱን በአራዳ ክፍለ ከተማ ውስጥ የተከናወኑ አበይት ተግባራቶች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች ፕሮግራሞች ተመልሰን እንገናኛለን። ጤና ይስጥልን።